የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን ሰንብታችኋል? ሰሞኑን ኢቢኤስ አዲስ ምዕራፍ ፕሮግራም ላይ በመቅረብ አሳዛኝ ታሪኳን ያጋራችን ብርቱካን ተመስገን ታሪኳ ብዙዎችን ያሳዘነና በሌላ በኩል ታሪኳ ብዙዎችን ያወዛገበ ሆኗል። አንዳንድ ሰዎችም ብርቱካንን እናውቃታለን ልጅም የወለደችው ወዳ ፈቅዳ በመሰረተችው ትዳርም ነው የሚሉ እየተሰሙ ይገኛሉ። የደምቢዶሎ ዩኒቨርሲቲም ባወጣው መግለጫ ላይ የተለያዩ ሰዎችንም እያነጋገረ ተመልክተናል። በተጨማሪም ኢቤስ የቀረበው የብርቱካን ታሪክ ቪዲዮ ለምን እንደጠፋ የሰማነውን መረጃ ወደ እናንተ ልናደርስ ፈቅደናል። በትንሹ ስለ ብርቱካን ታሪክ ቀንጨብ አድርገን እንነግራችኋለን። ብዙ አስከፊና አሳዛኝ ታሪኮችን ሰምተናል አይተናልም። ብርቱካን እንደነገረችን ታሪክ ግን እንደዚህም አለ የሚያስብል ከባድ የህይወት ታሪክ አግኝተ ነዋል። ብርቱካን ተወልደ ያደገችው ምዕራፍ ጎጃም ሰነን ወረዳ እንደሆነ አባቷ በመሰደዱና እናቷ በወሊድ ምክንያት በሞት እንዳጣቻት የእናቷ በህይወት አለመኖር ገና በልጅነቷ ስቃይና መከራም እንዳየች ተናግራለች ስምንት አመት እስኪ ሞላት ሀያቷ ጋር አድጋ ኑሮን ለማሸነፍ ስትል የሰው ቤት ገብታ ስራ እየሰራች ትምህርቷንም እየተማረች በምታገኛት ትርፍ ሰዓትም ትምህርቷ ላይ ጊዜ በመስጠት የደረጃ ተማሪ ብሎም ተሸላሚ እንደሆነችም ተናግራለች። በዚህም መልኩ እየኖረች የአስራ ሁለተኛ የመልቀቂያ ፈተና ወስዳ በቂ የሆነ ውጤትም አምጥታ ወደ ዩኒቨርሲቲ ገብታ በፋርማሲ ዲፓርትመንት እየተማረች ሁለት ዓመት አስቆጥራለች። ይህ አሁን የደረሰባት ችግር የተፈጠረው ሁሌም እንደማደርገው ላይብረሪ ቆይቼ ስመለስ በግቢ ውስጥ ረብሻ ተከሰተ። በወቅቱም ከውስጥም ከውጭም ተኩስ ነበር። ቶሎ አምልጡ አሉን። እዚህ መኪና ውስጥ ግቡ ብለውን መኪና ላይ ገባን። በኋላ ይዘውን ወደ ጫካ ገቡ ትላለች። ጫካም ከደረስም በኋላ የፈለግናችሁ ለስልጠና ነው፣ አብራችሁን ትኖራላችሁ ብለው ጫካ አስቀመጡን። በጣም ከባድ ጊዜ አሳልፈናል። የሚበላም የሚጠጣም ማግኘት አልቻልንም። ይመሻል ይነጋል፣ ይመሻል ይነጋል፣ ተስፋ ቆረጥን። ቀናት ስንቆጥር ሳምንት አሳለፍን። እያለን ወር ሆነን። እያለን ዓመት ከስድስት ወር ከረምነ ከዛም አንድ ቀን አሁን ስራችንን እንጀምራለን፣ ልብሳችሁን አውልቁ ብለው ልብሳችንን አስወልቀው አሰለፉን። ከዛም እየተፈራረቁ ይደፍሩን ጀመር። እኔ ስድስተኛ ተራ ቁጥር ላይ ነበርኩ። ከዛም በኋላ የሆነውን አላውቅም። ሰውነትቴ ደንዝዟል። በፌሮ ብዙ ቦታ ይወጉን ስለነበር መዛል፣ መደንዘዝ ጀምሬያለሁ፣ ስትል ስቅስቅ በሚል ድምጽ በእንባ ተናግራለች። እስከ ስድስተኛ ቀንም ደም እየፈሰሰኝ ነበር። ነገ ህይወቴ ይለወጣል፣ ነገ ጥሩ ቦታ አደርሳለሁ ብዬ ያልኩት ልጅ የህይወት መስመሬ መጨረሻዬ፣ እንዲ ሲሆን በጣም ከፋኝ። የህይወት በምን መልኩ ነው የምቀጥለው? አይዞሽ የሚለኝ ከሰው ሰው ከዘመድ ዘመድ የለኝም። መጨረሻዬ የጎዳና ተዳዳሪ ነው የሆንኩት ትላለች። ግፍና መከራዋ የደረሰባት ሰዎችም ጫካ ውስጥ ጥለዋት እንደሄዱና ሆዷም ሲገፋ ማርገዟን ያወቀችው ብርቱካን ምን ያህል ስሜት ሊሰማት እንደሚችል መገመት አይከብድም። ብዙ ስቃይና እንግልት የደረሰበት የቆሰለ ሰውነቷ ሳይጠገን ሌላ ሸክም ሲገጥመው እንኳን ሆኖ ማየት ለሚሰማው ከባድ ነው። መቼም ላያስችል አይሰጥ ይባል አይደል? ፈጣሪ ፍርዱ በምድር ቢዘገይም በሰማይ ያገኙታል። አንቺ ግን እንኳንም ነፍስሽ ተረፈ ብለናል። አሁን ላይ ብርቱካን የልጅ እናት ነኝ ስትል ኢቢኤስ ቲቪ አዲስ ምዕራፍ ፕሮግራም ላይ በመቅረብ ይህን ከባድ የሆነ ታሪክ ተናግራ የኢትዮጵያ ሕዝብም እንዲረዳ ተማጽኖ አቅርባለች። ይህን የቀረበውን ፕሮግራም ታዲያ ሁሉም ሰው ለማየት ሲፈልግ፣ ኢቢኤስ ቲቪም ከዩቲዩብ ቻናሉ ላይ እንደጠፋም ተመልክተናል። በርካቶችም ለምን ጠፋ በሚል ብዙሃኑ ላይ ጥያቄ ፈጥሯል። አዝማሚያው ወደ ፖለቲካ ተቀይሮ የተረሳ የተዳፈነም ነገር ነው። ከዚህም በላይ ጥያቄ ይዞ እንዳይመጣ ስለተሰጋ በአስቸኳይ ይውረድ በሚል ትዕዛዝ ነው የሚሉ ሀሳቦችም እየተሰሙ ነው። ይህን አስተያየት ጋዜጠኛ ይድነቃቸው ከበደ ነገሩ እንደዛ አይደለም፣ የትኛውም የመንግስት አካል ቪዲዮውን እንዲወርድ አላስገደደውም ሲልም ከውስጥ አዋቂዎች ደረሰኝ ያለውን መረጃ ተናግሯል። ጋዜጠኛ ይድነቃቸው ከበደም ስለ ጉዳዩ እንዲህ ብሏል። ሁሉም ይወቀው። ከባድ ችግር ውስጥ ነው ያለችው። የብርቱካን የግፍ በደል ታሪክ በኢቤስ ከተላለፈ በኋላ መናገር አልነበረብሽም የሚል ከፍተኛ የሆነ ስነ ልቦናዊ ጫና እንደደረሰባትና በዚህም ምክንያት ቪዲዮ ከዩቲዩብ ቻናሉ ላይ እንዲወርድ ተማጽኖ በማቅረቧ ምክንያት ቪዲዮው እንደወረደ መረጃ ደርሶኛል። የቀረበችበት የአዲስ ምዕራፍ ፕሮግራምም ከጅምሩ አንስቶ ለመርዳት ብቻ የሚሰራና በሚቀርቡ ሰዎች ፈቃደኝነት ላይ የተመሰረተ እንደሆነ እንደሆነና በተለያዩ ምክንያቶችም ካልፈለጉ የተጫነው ቪዲዮ እንደሚወርድ ለማወቅ ችያለው ብሏል። ጋዜጠኛ ይድነቃቸው ከበደ። ጋዜጠኛውም አክሎ አሁን ላይ ብርቱካን የምትጠቀምበት የነበረው ስልኳም አይሰራም፣ ብዙ ሊረዷት የፈለጉ ሰዎች አሉ። ከነዚህም መካከል ነዋሪነቷን አሜሪካ ያደረገችው በብዙ በጎ አድራጎቷ ስራዋ የምትታወቀው ትዕግስት ፈረደ ነች። አሜሪካ ሄዳ እንድትታከም ፈቃደኛ እንደሆነችና አስፈላጊውን የጉዞ ፓስፖርት የህክምና ማስረጃዋን ጥሪ ቢቀርብላትም ብርቱካንን ማግኘት አልተቻለም ሲልም ተናግሯል። ሌሎች ሰዎች ደግሞ ብርቱካንን እናውቃታለን አካውንታንትና በስራ ላይ ያለች ሰው ነች። ታሪኳ እሷ እንዳለችው ሳይሆን በትዳር ያለችና ባሏም የባንክ ሰራተኛ ነው። መኖሪያነቷም ጎጃም ሳይሆን ቡራዮ ከታ አካባቢ መሆኑን እናውቃለን ብለው ከምስል ጋር አያይዘው ጉዳዩን እወቁልን የሚሉ ሰዎችም ብቅ ብለዋል። በተጨማሪም ከጉዳዩ ጋር ተጠቅሻለሁ ብሎ ያሳሰበው የደምቢ ዶሎ ዩኒቨርሲቲ ደግሞ ባልተገባ ስሜት ተነስቷል በማለት ኢቢኤስ ቲቪ ላይ መግለጫ አውጥቷል። በ14 በ1407 2017 ዓ.ም በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን በደንቢ ዶሎ ዩኒቨርስቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችውን ሀሳብ ስህተት መሆኑንና ዩኒቨርስቲው የፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረው ገልጾ ስለሆነም ይህ ድርጊት በጣም ሀላፊነት የጎደለውና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ የስም ማጥፋት ነው ሲልም ኢቢኤስ ቲቪ ይህን ድርጊቱን ካላስነሳም ወደ ፍርድ ቤት ጉዳዩን እንደሚወስደው ጠቅሷል። የዩኒቨርሲቲው መግለጫ ተከትሎ ታዲያ ብዙ ሰዎችን ዩኒቨርስቲው ላይ ጥያቄ ያስነሳ ጀመር። አዲስ መኮንን የተባለ የደንቢዶሎ ዩኒቨርሲቲ መግለጫን ተከትሎ ሀሳባቸውን እንዲህ ሲሉ አስፍረዋል። ይህች ምስኪን ልጅ ኢቢኤስ ቲቪ ላይ ቀርባ የተናገረችውን የግፍ ታሪክ ሙሉውን ሰምቸዋለሁ። ሁኔታውም ህዝብ እንዲሰማው ወዲያውኑ ደግሞ ለህዝብ አጋርቻአለው። የተፈጸመባት ግፍ እጅግ በጣም ነበር የረበሸኝ። ነገር ግን ጉዳዩ ብዙ ግልጽ ስላልሆነልኝ በወቅቱ ልጅቷን መርዳት ላይ ነበር ያተኮርኩት፣ ይላል ሲጀምር ልጅቱ አንድም ቦታ የደምቢ ዶሎ ዩኒቨርሲቲ ነበርኩ ስትል አልተሰማችም። የደምቢዶሎ ሴት ተማሪዎች ተጠልፈው የተባለውን ወደ ቤተሰቦቻቸው ለመሄድ የዩኒቨርሲቲው ወጥተው በትራንስፖርት በጋምቤላ በኩል ብዙ ኪሎ ሜትሮችን ተጉዘው በኋላ ነው ይች ልጅ ደግሞ ታፈስቁ የምትለው ከገንዛ ዩኒቨርሲቲዋ ግቢ ነው። ስሙ ሳይነሳ ይህን መግለጫ ማውጣቱ ምን የሚሉት ቅዠት ነው ሲሉም ተናግረዋል። ነገሩ ደግሞ ሆን ተብሎ የተሰራ ድራማ ነው በማለት ነገሩን ወደ ኢቢኤስ ቲቪ ያመጡትም አሉ። ጉዳዩን በደንብ ሳያጣራ እንዴት አቀረበ? አሁን ላይ ብዙ ድራማ የሚመስሉ ነገሮች እየቀረቡ ሳይደፈሩ ተደፈርኩ እያሉ ገንዘብ ለማግኘት የሚጥሩ እንዳሉም መዘንጋት የለበትም። ታሪካቸው ስላስለቀስ አይደለም፣ ከጀርባው እንዴት ያለ ጉዳይ እንዳለ ካስፈለገ የሕግ አካል ይዞ ማጣራት ይቻላል። ሲሉም ብዙ መረጃ የጎደለው ነገር እንዳቀረበም ለዚህም ኢቢኤስ ቲቪ ተጠያቂ እንደሚሆንም እየገለጹ ይገኛሉ። ይህ ደስታ ሚዲያ ነው። ደስታ ሚዲያ የተለያዩ ትኩስ ዜናዎችና መረጃዎችን ወደ እናንተ የሚያደርስ ሲሆን ደስታ ሚዲያን ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ይሁኑ። እናመሰግናለን።